ማለትም ከዝውውር ጋር በተያዘ በጣም በርካታ ጉዳዮች እየተሰሙ ነው የሚገኙት። የቪክቶር ጎይኬሬሽን ጉዳይ እናስቀድም። ስፖርቲንግ ሊዝበን ቪክቶር ጎይኬሬሽን ያው እንደ ሚለቅ ይጠበቃል በክረምቱ የዝውውር መስኮት ና ያን ተከትሎ ከተለያዩ ክለቦች ጋር ስሙ እየተነሳ ነው የሚገኘው። የስፖርቲንግ ሊዝባኑ ፕሬዚዳንት ቫራንዳስ የተጫዋቹን ዝውውር አስመልክቶ አስተያየት ሰጥተዋል። በ59 ሚሊዮን ፓውንድ ተጫዋቹ በፍጹም አይሸጥም ሲሉ አሳውቀዋል። በተለይም ማንቸስተር ዩናይትድ ና አርሰናል ተጫዋቹን ለማስፈረም ከፍተኛ ጥረት እንዲያደርጉ ቆይተዋልና ነገር ግን የዋጋ ሁኔታ በተለይ ስፖርቲንግ ሊዝበን የተጫዋቹን ዋጋ በማናሮ ምክንያት እስካሁን ዝውውሮቹ ስምምነት ላይ ሳይደረስ ቀርቷል። ተጫዋቹም በስፖርቲንግ ሊዝበን እንደ ተበሳጨ እየተነገረ ነው የሚገኘው። ምክንያቱም ቀደም ብሎ ተጫዋቹ ወደ ትልልቅ ክለቦች ለማምራት ስለሚፈልግ ዋጋውን በአነሰ ዋጋ እንዲሸጡት ጫና ሲያደርግባቸው ነበር። በዛም ተስማምተው ነበር ስፖርቲንግ ሊዝበኖች። አሁን እየወጡ ባሉ መረጃዎች ግን የክለቡ ፕሬዚዳንት የውል ማፍረሻው ዋጋ 85 ሚሊዮን ፓውንድ የማይከፈል ከሆነ ተጫዋቹ እንደ ማይሸጥ አሳውቋል፣ በይፋ የስፖርቲንግ ሊዝበኑ አሰልጣኝ ቫራንዳስ ማለት ነው። ያን ተከትሎ የተጫዋቹ ዝውውር በቀጣይም ሊጓተት እንደሚችል እየተነገረ ነው። የ27 ዓመቱ ተጫዋች ከስፖርቲንግ ሊዝበን ጋር ቀሪ ውል አለው። ነገር ግን ያው በጣም ስኬታ ማየ ድራመት ማሳለፉን ተከትሎ በተለይም በአውሮፓ መድረክ በሚሳተፍ ክለብ መጫወት እንደሚፈልግ ቀደም ብሎ ማሳወቁ የሚታወቅ ነው። በሁለት ዓመታት የፖርቹጋል ቆይታው በ102 ጨዋታዎች 97 ግቦችን አስቆጥሯል። እና በጣም ጥሩ ሲዝን ነበር ያሳለፈው። ማንቸስተር ዩናይትድና አርሰናል ላቸው አሁን ተጫዋቹን ያስፈርማሉ ተብለው የሚጠበቁ ክለቦች። ስለዚህ ምናልባት ስፖርቲንግ ሊዝበን አሁን የውል ማፍረሻውን 85 ሚሊዮን ፓውንድ ነው የጠየቀው። ድርድር ካደረጉ ሁለቱ ክለቦች ምናልባት ከዛ ባነሰው ዋጋ ተጫዋቹን ሊለቁት ይችላሉ። አርሰናል ግን ከዚያ አጥቂ በተጨማሪ የቤንጃሚን ሼሽኮንም ከአር ቢ ላይፕዚግ ለማስፈረም አሁንም እንቅስቃሴውን እንደቀጠለ ነው የሚገኘው ከዚህ ተጫዋችም ዋጋ በጣም ከፍተኛ እስከ ዘጠና ሚሊዮን ፓውንድ በመጠጋቱ ምክንያት እስካሁን ድረስ አርሰናሎች ስምምነት ላይ መድረስ አልቻሉም። ነገር ግን የማይክል አርቴታ ቡድን በቀጣይ የውድድር ዓመት በጣም የዘጠኝ ቁጥር ተጫዋች በከፍተኛ ሁኔታ ስለሚያስፈልገው እነዚህን ዝውውሮች ለመፈጸም ይገደዳል ማለት ነው። በተለይ አጥቂ ስፍራ ተጫዋች እንዲያስፈርም ደጋፊዎች ጭምር ጫና እያደረጉበት ነው የሚገኙት ክለቡ ላይ እና የቪክቶር ጌኬሪሽ ምናልባት ዝውውር ካልተሳካ በዋናነት አርሰናል አሁንም በጥብቅ የሚፈልገው ቀዳሚው ተጫዋች ቬንጃሚን ሼሽኮ ነው። እሱ ማይሳካ ከሆነ ነው ምናልባትም ፊታቸውን ወደ ጎይኬሬሽ ያዘዋውራሉ ተብሎ እየተጠበቀ የሚገኘው ማንቸስተር ነትር ነው። አሁን ላይ በተለየ መልኩ ይህንን ተጫዋች እየፈለገው የሚገኘው በሮበና ሞሪም በስፖርቲንግ ሊዝበን ከተጫዋቹ ጋር መስራታቸው ተጫዋቹ ላይ ያላቸው ፍላጎት ከፍ እንዲል አድርጎታል። ወደ ሌሎች የዝውውር ጉዳዮች ደግሞ ስናመራ ኬቨን ደብሮይነም ወደ ናፖሊ ለማምራት ከስምምነት መድረሱ እየተነገረ ነው። በናፖሊ የ ሁለት አመት ውል እና ተጨማሪ አመት የማራዘም መብት የተካተተበት ውል በኔፕልስ ይፈረማል ተብሏል። ቀደም ብሎ የአሜሪካና ሳዑዲ አረቢያ ክለቦች ተጫዋቹን ከፍተኛ ገንዘብ ጭምር በማቅረብ ሲፈልጉት ነበረ። ነገር ግን ተጫዋቹ አሁንም በትልቅ ደረጃ ወይም በአውሮፓ እግር ኳስ መጫወት ስለሚፈልግ የናፖሊን ጥያቄ ተቀብለዋል ነው እየተባለ የሚገኘው በማንችስተር ሲቲ እንደሚታወቀው በጣም ትልቅ ስኬት ተጎናስፏል። ኬቨን ደብሮይና አሰልጣኝ ፔፕ ጋርዲዮላን ጨምሮ ከክለቡ ሲሰናበት ከፍተኛ ድጋፍ አድርገውለት ሲለያዩም በእንባ ጨምር እንደተለያዩት ይታወቃል። ጋርዲዮላን ጨምሮ የክለቡ ደጋፊዎች እና ክለቡም በስታዲየሙ አካባቢ ሐውልት ጨምር እንደሚያቆምለት ለዚህ ቤልጅየም የተጫዋች እንዳሳወቀ የሚታወቅ ነው። አሁን የጣሊያን ሴሪያ ሻምፒዮን የሆነው ናፖሊ በቀጣዩ ድር ዓመትም የድሉን ለማስጠበቅና ቡድኑን ለማጠናከር ማስፈረም ከሚፈልጋቸው ተጫዋቾች መካከል አንደኛው ኬቨን ደብሮይና ሆኖ ስምምነት ላይ መድረሳቸው ተነግሯል። ና በቀጣይ ቀናት ይፋ ከሚደረጉ ዝውውሮች መካከል አንደኛው የኬቨን ደብሮይና ዝውውር እንደሚሆን ይጠበቃል። ማንቸስተር ሲቲ ደብሮይናን የሚለቅ ሲሆን በአንጻሩ ኔዘርላንዳዊ አማካይ ቲጃኒ ሬንደርስን በይፋ በ46.5 ሚሊዮን ፓውንድ አስፈርሟል። እስካሁን ሲቲ ራያን አይትኑሪን፣ ማርከስ ቤትኔሊ ና ሪያን ቼርኪን ቀደም ብሎ ማስፈረም ይታወቃል። አሁን ደግሞ በስብስቡ ኔዘርላንዳዊ አማካይ ሬንደርስን ቀላቅሏል ማለት ነው። የአሰልጣኝ ፔፕ ጋርዲዮላ ቡድን በተለይም በዚህ ውድድር አመት በጣም ደካማ ጉዞ ማድረጉን ተከትሎ ቡሩን ማጠናከር ላይ ነው የሚገኘው እና በትንሽ በጀት በጣም በርካታ ዝውውሮችን እየፈጸሙ ነው የሚገኙት። ለነዚህ እስካሁን ላስፈረማቸው ተጫዋቾች በአጠቃላይ ለአራቱ እስከ 150 ሚሊዮን ፓውንድ ነው ያወጣው እና ይሄ በጣም ውጤታማ የሆነ የማንቸስተር ሲቲ የዝውውር ፖሊሲ መሆኑን እንደሚያሳይ በጣም ብዙዎች እየተናገሩ ነው የሚገኙት። ሊቨርፑል በአንጻሩ የፍሎሪያን ቨርዝን ዝውውር ለማጠናቀቅ እየተቃረበ ነው የሚገኘው። የተጫዋቹን ዋጋ ቫየር ሊቨርኩሰን በማናሩ ምክንያት የተጫዋቹ ዝውውር ተጓቶ ቆይ አሁን ላይ ግን ለማጠናቀቅ መስማማታቸው የተነገረ ነው። ለተጫዋቹ ዝውውር በአጠቃላይ እስከ 150 ሚሊዮን ፓውንድ የሚጠጋ ገንዘብ ሊቨርፑል እንደሚከፍል ነው የተነገረው። በጀርመን እግር ኳስ በጣም አሁን እየመጡ ካሉ ወጣት ተጫዋቾችና ተስጦ ካላቸው ተጫዋች መካከል ፍሎሪያን ቨርዝ ይጠቀሳልና በተለይም በቀጣዩ ወደ አመት በሊቨርፑል ቡድኑ ለማጠናከርእና ሻምፒዮንነቱን በፕሪሚየር ሊጉ ዳግም ለማስቀጠል ቡድናቸውን እያጠናከሩ ነው። በከፍተኛ ገንዘብ ማውጥተው የፍሎሪያን ቪርዝን ዝውውር በቀጣይ ቃናት እንደሚያጠናቅቁ እያተጠበቀ ነው የሚገኘው። ቼልሲ በዓለም ክለቦች ዋንጫ ውድድር የሚካፈለውን ስብስብ ይፋ አድርጓል ና ይፋ ሲያደርግ ታዲያ አግዜል ዲዛሲ ና ዌስሊ ፎፋና ከስብስቡ ውጭ የሆኑ ተጫዋቾች ሆኗል። ከነሱ በተጨማሪ ወደ ቡድኑ ከውሰት የተመለሱት ስተርሊንግ ና ፌሊክስ በአሰልጣኝ ኢንዞ ማሪስካ ስብስብ ውስጥ እንደሌሉ እየተነገረ ነው የሚገኘው። ፔትሮቪች፣ ቺልዌል እና ሬናቶ ቬጋም በቼልሲ ወደ ዓለም ክለቦች ዋንጫ በሚያምረው ስብስብ ውስጥ እንደማይኖሩ እየተነገረ ነው የሚገኘው። በሊጉ በጣም በርካታ ተጫዋቾች ካሏቸው ቡድኖች መካከል ቼልሲ ቀዳሚ ሆኖ ማለት ይቻላል። በተለያዩ ክለቦችም በውሰት የነበሩ ተጫዋቾች በጣም በርካታ ናቸው። ከዛ ውጭ በክለቡ በተጫዋቾችንም ሲያስፈርም በጣም በርካታ ዝውውሮችን እንደሚያደርግ ይታወቃል ና አሁን አንዳንድ ወይም በአሰልጣኙ የማይፈልጉ ተጫዋቾችን በአለም ክለቦች ዋንጫ ይዘው እንደማይጓዝ አሳውቋል እና እነዚህ ተጫዋቾች ከስብስቡ መቀነሳቸው ታውቋል። ቼልሲ በ ቀጣይ በጥቂት ቀናት በቀሩት በአለም ክለቦች ዋንጫ ከሚካፈሉ የአውሮፓ ክለቦች መካከል አንዱ እንደሆነ የሚታወቅ ነው። የኡዝቤኪስታን ብሔራዊ ቡድን ለአለም ዋንጫ ውድድር ማለፉ የሚታወቅ ነው እና የሀገሪቱ ፕሬዚዳንት ሻባክት ሜርዚዮዜፍ ለተጫዋቾቹ የቢዋይዲ መኪና እንደሚሸልሙ ቀደም ብሎ ማሳወቃቸው ይታወቃል እና በትናንትና ውለትም በስቴዲየም ወደ አርባ የሚጠጉ መኪኖችን በማምጣት ለእያንዳንዱ የቡድኑ አባላት ማበረከታቸው እየተነገረ ነው የሚገኘው። የኡዝቤኪስታን ብሔራዊ ቡድን በእስያ ዞን በአለም ዋንጫ በጣም ጠንካራ ፉክክር አድርጎ የሀገሪቱ ብሔራዊ ቡድን ለአለም ዋንጫ ማለፉ የሚታወስ ነው እና በዚህ ብሔራዊ ቡድን ደስተኛ የሆኑት የሀገሪቱ ፕሬዚዳንት በጣም ውድ የተባሉ መኪኖችን ለብሔራዊ ቡድኑ ማበረከታቸውን የተለያዩ መገናኛ ብዙሀን እየዘገቡት ነው። ሊሮይ ዛኔ ወደ ጋላታሳራይ የሚያደርገውን ዝውውር ለማጠናቀ ለማላቀቅ ወደ ቱርክ እያመራ እንዳለ እየተነገረ ነው የሚገኘው። ተጫዋቹ በአመት ወደ 15 ሚሊዮን ዩሮ ገደማ ያገኛል ተብሏል። በጋላታሳራይ በሚኖረው ቆይታ በባየር ሙኒክ ያለው ኮንትራክት በቀጣዩ ድራመት ማለትም በዚህ ክረምት የሚጠናቀቅ መሆኑን ተከትሎ ሙኒክ ኮንትራቱን የማራዘም አማራጭ ነበረው። ነገር ግን ሊሮይዛኔ ኮንትራቱን ለማራዘም ፍላጎት ባለ ስለሌለው ክለቡን እንደሚለቅ ቀደም ብሎ ሲናገር ነበር። አርሰናልና አልሂላል በተለየ መልኩ ከተጫዋቹ ጋር ስማቸው ሲነሱ የነበሩ ክለቦች ናቸው። ነገር ግን የአልሂላል እና የአርሰናል ጥያቄ ገፋ ብሎ ባለመምጣቱ ምክንያት ተጫዋቹ የጋላተሳራይን ጥያቄ እንደመረጠ እየተነገረ ነው የሚገኘው። ጋላተሳራይ በእርግጥ በአውሮፓ በቅርብ ዓመታት በጣም ስኬታማ ዝውውሮችን ከሚያደርጉ ክለቦች መካከል አንደኛው ነው። ባለፈው ድር ዓመትም ባልታሰበ መልኩ ቪክቶር ኦሲምሄንን ወደ ክለባቸው ማምጣታቸው ይታወቃል። እና አሁን ደግሞ ሊሮይ ዛኔን በቀጣይ የሕክምና ምርመራ ካልሆነ በቀር ክለቡን በይፋ እንደሚቀላቀል ይጠበቃል ማለት ነው። የመጨረሻ መረጃ ላደርግና ማንቸስተር ዩናይትድ ለጋርናቸው ዝውውር ሰባ ሚሊዮን ፓውንድ መለጠፉ እየተነገረ ነው የሚገኘው። እንደሚታወቀው ማንቸስተር ዩናይትድ በክረምት ዝውውር መስኮት መሸጥ ከሚፈልጋቸው በርካታ ተጫዋቾች መካከል ወይም ለሩበን አሞሪም አጫዋች አይሆንም ተብለው በክለቡ ሊገፉ ይችላሉ ከተባሉ ተጫዋቾች መካከል አንደኛው ይሄ ተጫዋች ነው፣ እና ተጫዋቹ ሰባ ሚሊዮን ፓውንድ ተለጥፎበታል። ነገር ግን ለጋር ናቸው ይሄን ያህል ገንዘብ ከፍሎ ተጫዋቹን ያስፈርማል የሚባል ክለብ በአውሮፓ ለማግኘት በጣም ከባድ ነው። ጥሩ ተሰጠዋለሁ ተጫዋቹ፣ ነገር ግን በዚህ የውድድር አመት ደካማ ከነበሩ የማንቸስተርና ተጫዋቾች መካከል አንደኛው ነው። በተለይም ባለፈው አመት ጥሩ ብቃት ላይ ነበረ። ነገር ግን በሩበን አሞሪም ካልተወደዱና በክለቡ ከሚገፉ ተጫዋቾች መካከል አንደኛው መሆኑን ተከትሎ ዩናይትድ መሸጥ ይፈልጋል ግን ቀረበው ዋጋ ወይም ተጫዋቹ ላይ የለጠፈበት ዋጋ ሰባ ሚሊዮን ፓውንድ ክለቦች ደፍረው ተጫዋቹን ለማዛወር ጥያቄ እንዳያቀርቡ ሊያደርግ ይችላል እየተባለም ነው የሚገኘው ዛሬ የኢትዮጵያ ፕሪሚየር ሊግ ሰላሳ አራተኛ ሳምንት ቀሪ ጨዋታዎች ይደረጋሉ ቀን ዘጠኝ ሰዓት ላይ ሲዳማ ቡና ከድሬዶ ይጫወታሉ ሲዳማ ቡና ከኢትዮጵያ ዋንጫ ድል በኋላ በሊጉ ደረጃውን ለማሻሻል ድሬዷ ከተማ ደግሞ ከወራሽ ቀጠና ስጋት ነጻ ለመሆን የሚያደርጉት ተጠባቂ ጨዋታ ነው ሲዳማ ቡና አሁን በሊጉ በ46 ነጥብ ስድስተኛ ነው ካሸነፉ ሁለት ደረጃዎችን ማሻሻል ይችላሉ። ሲዳማ ቡናዎች ድሬዳዋ ከተማዎች ደግሞ ጨዋታዎቻቸውን ካሸነፉ የዛሬውን ጨዋታ በአርባ ሁለት ነጥብ ከውራሽ ቀጠና ያላቸውን ርቀት በአራት ነጥብ ከፍ ማድረግ ይችላሉ። ና በጣም ወሳኝ ጨዋታ ነው። በተለይ ለድሬዳዋ ከተማ ሲዳማ ቡና በዛሬው ጨዋታ ከቅጣትም ከጉዳትም ነጻ ሆኑ ጨዋታውን ያደርጋል። በድሬዳዋ ከተማ በኩል ደግሞ ድላ አዲስ ገብሬ ና አህመድ ረሺድ በቅጣት ምክንያት ከጨዋታው ውጭ ናቸው። አቤል አሰበ ግን ለጨዋታው ዝግጁ እንደሆነ ተገልጿል። ምሽት አስራ ሁለት ሰዓት ላይ አንድ ጨዋታ ይደረጋል። ወላይታዲቻ ታዲቻ ከባህር ዳር ይገናኛሉ። ያው እነዚህ የ ሰላሳ አራተኛ ሳምንት ጨዋታዎች ወደ ዛሬ የተሸጋገሩበት ምክንያት ወላይታዲቻ ና ሲዳ ቡና ባለፈው እሁድ የኢትዮጵያ ዋንጫ የፍጻሜ ተፋላሚ በመሆናቸው ምክንያት ነበር። ወላይታ ዲቻም በጨዋታው የብር ሜዳሊያ ወይም ሁለተኛ ደረጃ እንዳገኘ ይታወቃል። በሲዳማ ቡና ተሸንፎ ዛሬ ወደ ሊጉ ተመልሶ ከባህር ዳር ጋር ጨዋታውን ያደርጋል ለሁለቱም የሊጉ ደረጃቸውን ከፍ አድርገው ለማጠናቀቅ ካልሆነ በቀር በዋንጫ ፉክክሩም እንደዚሁም ደግሞ የወራጅነት ስጋት ብዙም ያለባቸው ክለቦች አይደሉም፣ ወላይታ ዲቻና ባህር ዳር። ሌሎች የሰላሳ አምስተኛ ና የሰላሳ ስድስተኛ ቀዳሚ ጨዋታዎችን በተመለከተ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ቀንና ሰዓት ማሻሻያ ማድረጉን አስታውቋል። ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚያደርጉት ጨዋታ ቅዳሜ ሰኔ ሰባት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚደረግ አክሲዮን ማህበሩ አሳውቋል። ይሄ የሸገር ደርቢ በጣም ተጠባቂ ጨዋታ ነው። ብዙ ደጋፊም ሊገኝበት ይችላል። ምንም እንኳን ሁለቱም ከዋንጫ ፍክክሩ ርቀው ነው የቆዩት፣ ያው ኢትዮጵያ መድን ሻምፒዮን በሆነበት ውድድር ማለት ነው። ኢትዮጵያ ቡና ግን መድን ሻምፒዮን እስኪሆኑ ድረስ በጣም ትግል አድርጓል። ባለፈው ከመቀለ ጋር ነጥብ መጣቱም ተከትሎም ነበረ ኢትዮጵያ ምድን ጨዋታውን ሳያደርግ ገና የሊጎ ሻምፒዮን መሆኑን ያረጋግጠውና ያም ቢሆን በሁለቱ እርስ በርስ ሲገናኙ ምንም ጊዜ ያው ጠንካራ ፍክክር እንደሚኖር ይጠበቃል። በርስ በርስ ግንኙነታቸው ለታሪካቸው ትልቅ ስፍራ ያለው ጨዋታ ስለሆነ የጨዋታ ጨዋታ ቀዳሜ የሚጠበቅ መርሃ ግብር ነው። እሁድ ሶስት ጨዋታዎች በተመሳሳይ ሰአት እንደሚደረጉ አክሲዮን ማህበሩ አሳውቋል። ነጥባቸው በተለይም ከ ስጠኝ ነጥብ በታቸው ሲሆኑ ሶስት ክለቦች ናቸው ጨዋታቸውን የሚያደርጉት እነዚህ ክለቦች አንደኛ የወራጅነት ስጋት ስላለባቸው ና የወራጅ ክለቦች ላይ ከፍተኛ ተጽዕኖ ያለው ጨዋታ ስለሆነ በተመሳሳይ ሰአት በተለያዩ ከተሞች እንዲደረጉ የፕሪሚየር ሊጉ አክሲዮን ማህበር ወስነዋል በዚህም ወልዋሎ ከመቀለ ሰባ እንደርታ የሚያደርጉት ጨዋታ እሁድ ዘጠኝ ሰዓት ላይ ወንጂ ላይ ይደረጋል መቻል ከኢትዮ ኤሌክትሪክ የሚያደርጉት ጨዋታም እንደዚሁ በተመሳሳይ ዘጠኝ ሰዓት ላይ በቢሾፍቱ በክቡር ይነቃቸው የተሰማ አካዳሚ በቅዱስ ጊዮርጊስ ሜዳ ይደረጋል ማለት ነው ፋሲል ከነማ አዳማ ከተማ የሚያደርጉት ጨዋታ ደግሞ በዛው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የሚደረግ ይሆናል። እነዚህ በጣም ወሳኝ ጨዋታዎች ናቸው። የሰኞ ና የማክሰኞ ጨዋታዎችም በወንጂ ሜዳ እንደሚደረጉ የፕሪሜር ሊጉ አክሲዮን ማህበር አሳውቋል። ምክንያቱ ደግሞ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለምርቃት ዝግጅት ስለሚያስፈልገው ከአዳማ ጨዋታዎቹ ዞረው በወንጂ እንደሚደረጉ ነው የተነገረው። የቀድሞ የኢትዮጵያ ብሔራዊ ቡድን እና ቅዱስ ጊዮርጊስ አጥቂ የሆነው ሙሉጌታ ከበደ ሕይወቱ ማለፉን ትናንት የኢትዮጵያ እግር ኳስ ፌዴሬሽን ማሳወቁ ይታወሳል። በሕክምና ሲረዳ ቆይቶ ነው ሕይወቱ ያለፈው እና በተለይ በ19 ሰባዎቹና በሰማኒያዎቹ በኢትዮጵያ እግር ኳስ ላይ በጣም ስማቸው ከፍ ብለው ከሚጠሩ እግር ኳስ ተጫዋቾች መካከል አንዱ ነበረ። በ19 ሰባዎቹ ስመገናና የነበረው የወሎ ምርጥ ቡድን በተለይ በወቅቱ ለየትኛውም ክለብ የማይደፈር እንደሆኑ ካስቻሉት የክለቡ ቀዳሚ ተጫዋቾች መካከል አንደኛው ሙሉ ጌታ ከበደ ነበር በኢትዮጵያ እግር ኳስ ከታዩ የምንጊዜ ምርጥ አጥቂዎችም ቀዳሚ ያደርገዋል ሙሉ ጌታን በወሎ ፔፕሲ በወሎ ምርጥ ቡድን ከተጫወተ በኋላ አንጋፋው ቅዱስ ጊዮርጊስን በመቀላቀል በርካታ ዓመታትን ተጫውቷል 13 ዓመታትን በቅዱስ ጊዮርጊስ በነበረው ቆይታ ሰባት የኢትዮጵያ ሻምፒዮና ስድስት የአሸናፊዎች አሸናፊ እንዲሁም አንድ የጥሎ ማለፍ ዋንጫን አሸንፏል ና ሶስት ጊዜ ደግሞ የሊጎ ኮከብ ጉል አስቆጣሪ ሶስት ጊዜ ደግሞ ኮከብ ተጫዋች ሆኖ ጨርሷል ከኢትዮጵያ ብሔራዊ ቡድን ጋር 1980 የምስራቅና መካከለኛው አፍሪካ ሴካፋን ማሸነፍ ችሏል። እና ዛሬ የኢትዮጵያ እግር ኳስ ፌዴሬሽን እንዳስታወቀው በአዲስ አበባ ስታዲየም ሽኝት እንደሚደረግለት ተነግሯል። ከዛሬ ከጠዋቱ ሶስት ሰዓት ጀምሮ ነው የሽኝት መራ ግብሮ በአዲስ አበባ ስቴዲየም እንደሚደረግ የተነገረው። የቀብር ስነስርአቱ ደግሞ ቀን ሰባት ሰዓት ላይ እንደሚፈጸም የኢትዮጵያ እግር ኳስ ፌዴሬሽን ከጥቂት ደቂቃዎች በኋላ ለስፖርት ቤተሰቡ ይፋ አድርጓል። ስለዚህ ከሶስት ሰዓት ጀምሮ ስለሚደረግ በተለይ የቅዱስ ጊዮርጊስ ደጋፊዎች ና የስፖርቱ ቤተሰቦች በስቴዲየም ተገኝተው ሽኝት ያደርጉለታል ተብሎ ይጠበቃል ና ለቅዱስ ጊዮርጊስ እንደዚሁም ለኢትዮጵያ እግር ኳስ ደጋፊዎች መጽናናትን እኛም እንመኛለን። ወደ ሌሎች ጉዳዮች ሳመራ ዳይመንድ ሊግ ተካሂደው ነበር በኖርዌይ ኦስሎ እና በዚህ ውድድር ላይ በሴቶች በ10ሺህ ሜትር የኒዋ ንብረት 30 ደቂቃ ከ28 ሰከንድ ከ82 ማይክሮ ሰከንድ በመግባት ርቀቱን አጠናቃለች። ጫልቱ ዳዲ ሶስተኛ ደረጃን አግኝታለች ሁለቱም አመቱን ምርጥ ሰዓት አስመዝግበው ነው በኖርዌይ ኦስሎ የተደረገውን ውድድር ያሸነፉት ስለዚህ በተለይ በቀጣይ በሚደረግ ውድድሮች ላይ ነጥብ ለመሰብሰብ በጣም ወሳኝ ነበረ የዚህ የኖርዌይ ኦስሎ የዳይመንድ ሊግ ውድድር ማለት